ለሏ ዛሬ ብቅ ብላለች። እንግዲህ አቤልን ሄርሚላ ከአብርሽ ጋር አብራ እየኖረች ነው ብላለች። እንግዲህ ያው በሚታየው ነገር ይመስላል፣ እውነት ለመናገር ግን ሩታዬ ስላየንሽ ደስ ብሎኛል፣ እውነት ለመናገር እንኳን ደህና መጣሽ። ዌልካም ማይ ሲስተር እንኳን ደህና መጣሽ። እውነት ናፍቀሽን ነበረ። ትናፈቂያለሽ እኮ አንቺ። ለሁለት ቀንም ቢሆን ለሶስት ቀን በጣም ነው የምትናፈቂውና ስለመጣሽልን ደስ ብሎናል፣ እውነት ለመናገር እና አዎ ይመስላል። ሩታይ ሄርሚላ አዎ እውነት አብራ እየኖርሽ ነው የሚመስለው። ትክክል ነሽ፣ እኔም እየመሰለኝ ነው አሁን አሁንና፣ ትክክል ነሽ። አብርሽ እና እኔ ቤት ለምን ነው አብራ የምትኖረው ብላለች እንግዲህ አዎ። ይቺ ሲነግሯትም ራሱ የምሰማ የማይመስል እውነት ለመናገር ግን ብሰማ ጥሩ ነበር ማለት ነው። ግን አሰማም ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? የአለምን ለዚህ ቤት አዲስ ከሆናችሁ ቤተሰብ ሆናችሁ አብራችሁ ላላችሁ አመሰግናለሁ። ሰላም፣ ጤና፣ ፍቅር ከእናንተ ጋር ይሆን እያልኩ በአዲስ ቪዲዮ መጥቻለሁ። ዛሬ ሩታዬ ብቅ ብላለች እንግዲህ ጨረቃ መስላ ማለት ነው። ይመችሽ። እኔማ ሩታዬ ስትጠፋ ወልዳ ነው እንዴ ብዬ ደግሞ ወለደች ፖስት ያደረጉ ነበር እና ወልዳ ነው እንዴ ምናምን ብዬ ነበረ። ነገር ግን ዛሬ ትቀበላለች እና ማለት ነው የምንላችሁ ነበረ። ሄራሜላ እና አብርሽ አብረው እየኖሩ ነው ብላ እንግዲህ አቤልም በጥያቄ አፋጠዋለች። ዛሬ እንግዲህ አቤል ደሞ የሚለው ጠፋበት ማለት ነው፣ ግራ ተጋቦ ማለት ነው። እሱም ግራ ተጋብቶ ዝም ያያታል ማለት ነው። እሷም የምጠይቀው ጥያቄ በነገራችን ላይ ምንም ትክክለኛ ጥያቄ ነው። ልታየ የጠየቀች አለች፣ እውነት ለመናገር ማለት ነው። እና ትክክለኛ ጥያቄ ነው የምትጠይቀው፣ ዝም ብላ አይደለም አደለም ማለት ነው። ልክ ናት። በሚታየው ነገር ይመስላል፣ እኛ ከካሜራ ጀርባ አናውቅም። በሚታየው ነገር ይመስላል። እውነት ለመናገር ጥያቄን ብታቀርብ ለምን ጥያቄ ያቀረበች ልትባል አይገባም ብዬ ነው የማስበው። ባየችው ና በተረዳችው ነገር ስለሆነ ጥያቄ ያቀረበችው ምንም እንደሌለባት አይችልም ብዬ ነው ማስበው፣ ማለት ነውና እንግዲህ ሩታዬ፣ እኛ ግን ስላየንሽ በጣም ደስ ብሎኛል። እውነት ለመናገር እንኳን መጣሽልን ማለት ነው እኛ እንጂ ስትመጭልን ደስ ይለናልና ዌልካም ብለናል። ሁሉም ነገር ይስተካከላልሽ። ጥርቅ ብላ ትሄዳለች ነገር ወደዴችም ጠላችም ከህይወታቸው ተወጣለች። አታስቢ እሺ። እኔ ቆንጆልሻለሁ የምታረገው ነገር በተለይ በትናንትና በሰራችሁ ነገር ትክክል ነሽ ያስብላል። እውነት እንዲሁም ጎበዝ ነሽ አንቺ እውነት ብርቱ ነሽ። እኔ ሳላደንቅሽ አላልፍም። እርጋታ አለሽ እንዲሁም እናት ጎበዝ ልጅ ነሽ። እውነት ለመናገር በጣም እርጋታ ያላት ልጅ ናት ሩታ። ተራተራ እንዴት እንዴት እንደሚያረጋት አይታችኋል። ልክ የሰማንያ ባሏ ነው ታስመስለው ያስመሰለችው እኮ ትናንትና፣ በቃ በሰርግ ተደግሶ የተጋቡ ሁሉ ነው። እኔማ ሩታ እና ያገቡ ሄርሚላን እስከምል ድረስ እንዴት እንዴት እንዲያፍጨረጨራት ማለት ነው እና በእሷ አይነት ሩታን ሳይ በቄሱስ ምንና ምን ውጆች እና ብቻ ከባድ ነው ግን፣ ሁሉም ነገር ይስተካከላል። አንቺ ብቻ በሰላም ልጅሽን እቀፊ ነው የምልሽ፣ የእኔ ቆንጆ። ሌላው ነገር ሁሉም ይስተካከላል። አታስቢ፣ በጊዜ ይሆናል ማለት ነው። ይሆናል በጊዜ ሁሉም። እውነቴን ነው የምልሽ፣ አታስቢ። ለምኖሽ ይመጣል፣ ይሄ ይታወቀ ነው። ለምኖሽ ይመጣል፣ አታስቢ እልሻለሁ፣ የእኔ ቆንጆ። ይህን ነው የምልሽ። አቤላም ደግሞ ያየሁን እውነት እውነቱን ንገራት ያው እነሱ ነገ ይገናኛሉ። ከሁለቱም ከሆንክ ያየኸውን ነገር ግልጽ አድርገህ መናገር አሪፍ ነው። በይ ነይ እንደ እኔ እንደ እኔ እውነቴን ነው አይደል? እና የለባለ ነው እንግዲህ ሩታዬ። ይናፈቀሻችሁ ሩታዬ ከች በከረከንች ብላለች። ይመቻችሁላለሁ። ሐሳባችሁን ስጡ እስኪ። ዛሬ ደግሞ ሩታ ትክክል ናት ነው የምለው እኔ።